ሰላም ለናንተ ይሁን፣ ውድ ቤተሰቦች፣ እንደምን አላችሁም? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁም በአማራ ክልል ውጊያ ያለባቸው አካባቢዎች ታዳጊዎች ለሴተኛ ዳሪነት መጋለጣቸውን ጥናት አመላክቷልም። በአማራ ክልል ያለፉት ሁለት ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው ዕድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ክልል ከተሞች እያሄዱ እንዳለም አንድ የግብረ ሰናይ ተቋም ጥናት አመላክቷል። ይህን ጉዳይ የምነግራችሁናል። በሌላ በኩል የአማራነታችን ግን ከዚህ በላይ ሊዋረድ አይገባም። እኛ የአንድ ገለሰብ አምባገነት በነገሰበት ሀገር ሲጎርፈን የነበረ የፌዴራል ፖሊስ አባላት ናቸው። አሁንም የቅሊንጦን ግቢ ተቆጣጥሮ እየጠበቁ ያሉት እነሱ ናቸው። ስጋት አለን። ይህ ሊነገር ይገባል ሲሉ ዮሐንስ ባያሌውና ክርስቲያን ታደለ ተናግረሃልም። ትሰሙታላችሁ። በሌላ በኩል ህወሀት በሱዳን በኩል ሸሬና አካባቢ ወልቃይት ጠገዴ ሊወራ የሚችል ሰራዊት እያሰለጠንኩ ነው ነው ብሎ በአክቲቪስቶቹ አማካኝ ያስነገረ ይገኛል። በነገራችን ላይ ህወት በስሌት የማይጓዝ የኋላ ቀል ስብስብ ስለሆነ የሚያደርገው የእውር ድንብር አካሄድ ለትግሉ ባሎታ ሊሆን ይችላል የሚል ግምቶችም እየመጡ ይገኛሉ። ከምትሰማቸው ጉዳዮች መካከል አንዱ ነው። በሌላ በኩል የታራሚ ቁጥር ለመቀነስ ይሰራሉ ስራዎችንም እንመለከታለን። የፍትህ ሚኒስቴር በስራ የሚቆዩ ታራሚዎችን ቁጥርን ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓት ለመተግበር ረቂቅ አዋጅ ማዘጋጀቱን አስታውቋል። የአዋጁ ረቂቅ ቅርቡም ለዚህ ተወካዮች ምክር ቤት እንደሚቀርብም ሚኒስትሩ ገልጿል ተብሏል። ከምትሰማቸው ጉዳዮች መካከል አንዱን ዋነኛ ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም ወደ ቀዳሚ መረጃም አለፍን። የአንድ ግለሰብ አምባገነት በነገሰበት ሀገር ሲገርፈን የነበሩ የፌዴራል ፖሊስ አባላት ናቸው። አሁንም የቅሊንጦን ግቢ ተቆጣጥሮ የጠበቁ ያሉ ስጋቱ አለን። አማርነታችን ግን ከዚህ በላይ ሊዋረድ አይገባም ሲሉ የዮሐንስ ባያለው ተናገሩ። ዮሐንስ ባያለው በፌዴራል ከፍተኛ ፍርድ ቤት ጥቅምት ጥቅምት አስር 2018 በነበረው ችሎት የቅሊንጦን ማረሚያ ቤትና ኃላፊዎችን በተመለከተ ካቀረቡት አቤቱታ የተወሰደው ነው። ኢንጂነር ድሪባ ከአንድ ሁሉንም እኩል አይቼ ይገላለሁ በሚል ቃል መሀላ ከፈጸመ ከአንድ የፖሊስ መኮንን የማይጠበቅ ወንጀል የፈጸመ ነው። መሪጌታ በላይ እነሱ ያላተሩት በትን ምን አሳፈረ ድሪባ ቀዘና ማማራ እያልብስ አድቧል ብሏል። መድጌታ ላይ ድብደባ መፈጸሙ ብቻ ሳይሆን በማነታችን የተሰደብን ነው። ሰብአዊ ክብራችን የተዋረድ ነው። አማራነታችን ግን ከዚህ በላይ ሊዋረድ አይገባም ብሏል። ከጠበቆቻችን ጋር የተነጋገርንበት እነ ድሪባ ከእጃቸው የነጠቁ ነው። የአንድ ግለሰብ አምባገነት በነገሰባት ሀገር ሲገርፈን የነበሩ የፌዴራል ፖሊስ አባላት ናቸው። አሁንም የቅሊንጦን ግቢ ተቆጣጥረው የጠበቀ ያሉት ስጋት አለን። በእነዚህ አካላት ፍተሻና እንግልት ክረምቱን እያየነው ስቃይ መፈጠር ይስጥላል። በመሆኑም ኃላፊ ሰርተው ሊጠየቁልን ይገባል ሲሉም በችሎ በነበረ ጥያቄያቸው ክርስቲያን ታደለና ዮሐንስ ባያሌው ተናግሯልም። ከ10 ሚሊዮን የአሜሪካ ዶላር በላይ ለመሰብሰብ ታቅዷል ሲል የአማራ ፋኖ ብሔራዊ ኃይል አስታወቅም። የአማራ ፋኖ ብሔራዊ ኃይል አፋባ በአማራ ክልል ባልጦር ምክንያት ሀብት ንብረታቸውን ቤተሰባቸው ላጡ ወገኖች ድጋፍ ለማድረግ በማሰብ ለአራቁናት የሚቃይ ዓለም አቀፍ የቴሌቶን ዝግጅት ለማካሄድ በዝግጅት ላይ መሆኑን አስታውቋል። ዝግጅቱም ከሁለት ወር በኋላ በአሜሪካ ሀገር በሚከበረው የታንክስ ጊቪንግ በዓል ወቅት ከኖቬምበር 27 እስከ 30 ይካሄዳል ተብሏል። በዝግጅቱም ከ10 ሚሊዮን ዶላር በላይ ለማሰባሰብ ማቀዱን ድርጅቱ ጨምሮ አስታውቋል። በዚህ ዝግጅት ላይም መላው የአማራ ወዳጆችና የአማራ ሕዝብ ህልውና የሚያስበው ሁሉ እንዲያሳተፍ ጥሪ አቅርበዋል ተብሏል። በሌላ መረጃ በአማራ ክልል ውጊያ ባለባቸው አካባቢዎች ታዳጊዎች ለሴተኛ ዳሪነት መጋለጣቸውን ጥናት አመላክተም። በአማራ ክልል አለፉት ሁለት ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው ዕድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደሌሎች የክልል ከተሞች በመሄድ በሴተኛ ዳሪነት እንደሚሰማሩ ጂንደሬንድ አዶለሰንስ ግሎት ባሊያ ዲፈንስ የተባለ ዓለም አቀፍ የጥናት ቡድን አስታወቀም። የተቋሙ ጥናት አማራ ክልልን ጨምሮ በኦሮሚያ፣ በትግራይ፣ በሶማሌና በአፋር ክልሎች ጭምር ግጭትና ድርቅ ባሉባቸው አካባቢዎች በሚኖሩ ሀያ ሺ ሴቶች ላይ የተደረገ መሆኑንና የልጅነት ጋብቻን ጨምሮ ጾታዊ ጥቃትን በከፍተኛ መጠን እንደጨመረ መረጋገጡ ተመላክቷል። ኢትዮጵያ የሴቶችን ማህበራዊ ቅንጅት ተመራለች በሚል መሪ ቃል ላለፉት አምስት ዓመታት በወጣት ሴቶች ላይ ትኩረት እያደረገ ሲያለ የነበረው ፕሮጀክትም የመዝጊያ ፕሮግራሙ ላይ ጥናቱን ያቀረቡት የምርምር ተቋሙ ኢትዮጵያ ተወካይ ዶክተር ወርቅና አበበ ናቸው። በአማራ ክልል ደቡብ ጎንደር ዞን አምስት ወረዳዎች ውስጥ ካሉት እዛ ሰባት ቀበሌዎች ናሙና መወሰዱን የተናገሩት ወርቅነህ በቀበሌዎቹ ላለፉት ሶስት ዓመታትም ትምህርት ቤቶች በሙሉ በሙሉ ተዘግተው መቆየታቸውን ከ90 በመቶ በላይ የሚሆኑ ተማሪዎች ደግሞ ከትምህርት ገበታ ውጭ መሆናቸውም ተገልጿል ተብሏል። በሌላ መረጃ ህወሓት በሱዳን በኩል ሸሪን አካባቢ ወልቃይት ጠገሪ ሊወር የሚችል ሰራዊት እያሰለጠንኩ ነው ብለ በአክቲቪስቶች አማግኘት እየተሰነገረ ይገኛልም። በነገራችን ላይ ህወሓት በስሌት የማይጓዝ የኋላ ቀር ስብስብ ሊሆን ስለሚያደርገው የእውር ድንብር አካሄድ ለእኛ ትግል ባሎታ ነው ሲሉም ተናግረዋልም። ለወልቃይት ጠገሪ ትግል አደጋ የሚሆነው የፌዴራል አፓራት ተጠቅሞና ተንተርሶ የሚመጣ ሀይል ነው ተብሏልም። ህወሓት ያን አካባቢ ጨቁ ነው ያቆየው። አዲስ አበባ ሆነው የፌዴራል አፓራተስ የመጠቀም እንጂ መቀሌ ሆኖ አይደለም። በህዝቡ ላይ በትር ለማሳረፍ የሞክረው አራት ኪሎ ከገባ በኋላ ኢትዮጵያን ጉልበትና አፓራት በመጠቀም እንጂ ከዛ በፊት የከፋይ ትግል ብቻ ቁም ስቅሉን ነው ያሳየው። እዛም ነው ህወሓት ከደርግ ጋር ስንታገል 60 አመት ታጋያች መስዋዕት ሆነው ወልቃይት ጠገዴ ላይ ነው የሚሉት። እናም ለ30 አመታት በወልቃይት ጠገዴን ሲያጠቃልና የማንነቱን ጨቆና ሲኖሮም በባህር ዳር መቀሌም በእጁ አድርጎ ነው። አሁን የወልቃይት ጠገዴ ህዝብ ከህዋት አገረ ነጻ ሆኖ የኋላ ደጀን ህዝብ አለው። ድሮ በኢህአዴግ ጊዜ ሶሮቃም ጎንደርም ሆነው ተወርውረ ህዋት ለማጥቃት አስቸጋሪ ነበር። ምክንያቱም ሁሉም ቦታ ላይ የህዋት እጅ ነበርና፣ አሁን ያለው ሙሉ በሙሉ አጋር የሆነ የኋላ ደጀን ህዝብ ነው። ከፊታችንም ተከዜ በራሱ ደጀን ነው። ሲቀጥል በወልቃይት ጠገዴ ለፌዴራል መንግስት ልሆነና ነው ህዋትም የኑሉ ሳያስፈላ በውር ድንበር ጦር ቢከፍት ምንም አያመጣም። የሚሻለውም ሰላም ወርዶ ባህር ዳርም ጎንደርም ትግሬዎችም እንዲኖሩም ሽሬም፣ መቀለም አማራዎች እንዲኖሩ ሰላምን መስራት ነው ብለዋል። የሚሻለው ከጎንደር ሽሬ ባቡር መንገድ ተሰርቶ ህዝቡ ሲገበያይ፣ ሲጋባ፣ ሲዋለድና በጋራ ሲፋቀር ሲኖር ለማየት መመኘት መስራት ነው። አይ ይህን የቅዱስ ስራ አልፈልግም ካለ ግን ብዙ ነገሮች ይጠብቋል ሲሉ ኮሎኔል ደመቀ ዘውዴ ተናግሯል። በሌላ መረጃ የታራሚ ቁጥር መቀነስን የሚመለከተውን ጉዳይ እንመለከታለን። የፍትህ ሚኒስቴር በእስር የሚቆዩ ታራሚዎች ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓት ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቅም። የአዋጁ ረቂቅ በቅርቡ ለተወካዮች ምክር ቤት እንደሚቀርብ ሚኒስትሩ ገልጿል። መስሪያ ቤቱ ይህን የገለጸው የሚኒስቴሩን የ2018 በጀት ዓመት እቅድና የሮብ አፈጻጸም ስራ በተገመገመበት መድረክ ላይ ነው። የፊት ለፊት የግምገማ መድረኩን ያዘጋጀው በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ነው። ትላንት አሙስ ጥቅምት 12 28 ዓመት ምሕረት በተካሄደው በዚሁ የግምገማ መድረክ ላይም የቋሚ ኮሚቴ አካላት በርካታ ጥያቄዎችን አቅርበው በሚኒስቴር መስሪያ ቤቱ ከፍተኛ አመራሮች ምላሽ ተሰጥቷቸዋልም። በቋሚ ኮሚቴ አባላት ከቀረቡ ጥያቄዎች መካከል ተጠሪነታቸው ለፍትህ ሚኒስቴር የሆኑት የፌዴራል ማረሚያ ቤቶች የተመለከቱት ይገኙበታልም። የፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ የማረሚያ ቤት ጉዳይ ፖሊስ ጣልቃ ገብነት የሚፈልግ እንደሆነ ለፓርላማ አባላቱ አስረድተዋልም። አሁን በሀገር አቀፍ ደረጃ በጣም በርካታ ታራሚ ነው ያለው ይህን ሁሉ ታራሚ ይዘን ይህን ሁሉ እየቀለብን ህክምና እንዲህ እያለ መቀጠል የሚቻልበት ሁኔታ አለ ብለን አናስብም፣ ሲሉም የፖሊሲና የፖሊሲና የህግ ማንቀፍ የማዘጋጀ ጉዳይ ላይ ነገ የሚባል እንዳልሆነም አብራርተዋለም። በዚህ ረገድም ሚኒስትር መስሪያ ቤታቸው በርካታ ስራዎች ለማከናወን ጥረት እያደረገ መሆኑን ገልጸው ሚኒስትር ዴኤታው ለዚህ በማሳኘት መጀመሪያም የጠቀሱ በጉዳይ ላይ ተከናወነ ያለው የሀገር አቀፍ ጥናት ነው ብሏልም። ጥናቱ በአሁኑ ወቅትም ከተለያዩ ተቋማት በተወጣጡ መረጃ እየተሰራ እንደሚገኝም ተገልጿልም። በሌላ መረጃ የኤርትራን የጦር እንቅስቃሴ እንመለከታለን። በኢትዮጵያ የቀይ ባህር መዳረሻ ጥያቄ ምክንያት በሁለቱ ሀገራት መካከል ያለው ውጥረት ከጊዜ ጊዜ እየጨመረ ባለበት በአሁኑ ወቅትም የኤርትራ መንግስት በኢትዮጵያ ድንበር አቅራቢያ ወታደራዊ ቁሳቁሶችና የጦር ተሽከርካሪዎችን እያከማቸ መሆኑን የደህንነት ምንጮች ገለጹ። ይህ እንቅስቃሴ ከቀጠናው የጦርነት ስጋት ከምንጊዜውም በላይ አሳሳቢ አድርጎታል። ምንጮቹ እንዳሉት የኤርትራ ጦር በደባሰማ አካባቢ ከፍተኛ ቁጥር ያላቸው ደጋማ ከብቶች፣ ግመሎችና አህዮችን እያሰባሰበ ነው። እነዚህ ደግሞ እነዚህ እንስሳትም ለሎጂስቲክ ድጋፍ ሊውል እንደሚችሉ ይገመታል ከዚህ በተጨማሪም ከከባድ ጦር ተሽከርካሪዎች ወደ አካባቢው ጠጉ መሆናውን ወታደራዊ ልምር እንግዶችም የተካሄዱ መሆናቸውን ምንጮች አክለው ገልጿል። ኤርትራ ወታደራዊ እንቅስቃሴ እያደረገችበት የምትገኘው ደባስማ ለኢትዮጵያ የባህር በር ጥያቄ ማጠነጠኛ ከሆነቸው የአሰብ ወደብ በ5 ኪሎ ሜትር ላይ እንዲሁም ከኢትዮጵያ የድንበር አቅራቢያ ከቡሬ ደግሞ በ17 ኪሎ ሜትር ርቀት ላይ የምትገኝ ወሳኝ ድንበር ከተማ ናትም። ይህ የወታደራዊ እንቅስቃሴ የታየው የኢትዮጵያ ባለስልጣናት የባህር በር መብታችን በኃይልም ሆነ በጉልበት እናስከብራለን የሚሉ አስተያየቶችን ካሰሙ ከሳምንታት በኋላም ነው። የኤርትራ መንግስት በበኩሉ ይህን የኢትዮጵያ ፍላጎት አደገኛ እንድራ ሲል በጽኑ አውግዞም ነበር። አሁን በመሬት ላይ የታየ ያሉ እንቅስቃሴም የኤርትራ መንግስት የዛቸው በተግባር ለማሳየት የወሰደው እርምጃ ሊሆን ይችላል የሚል ስጋትን ፈጥሯለም። በሌላ መረጃ የራያ አላማጣ ሀገረ ስብከት አመራር በታጠቁ ኃይሎች ታፍነው መወሰዳቸው ተዘገበ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የራያ ሀገረ ስብከት አመራር ከሶስት ቀናት በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቋል። ታፈነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውንም ለሚዲያችን የተናገሩት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ሀብቶ አየነው ነው። በትግራይ ክልል የተቋቋመው የመንበረ ሰላም ሀገረ ስብከት ደጋፊ የሆኑ የህዋት ታጣቂዎች ለድርጊቱ ተጠያቂ